ቻይናና የአሜሪካ የንግድ ጦርነት ወዴት ያመራል? ሁለት ባለ ግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። በሁለት ታላላቅ ምጣኔ ሀብታም ሀገሮች መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በጥፍ ይጨምራል ብለው ዝተዋል። ትራምፕ ከዛቱት ከሰዓታት በኋላ ቻይና ፍንክች እንደማትል አስታወቀች። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምናላችሁ፣ ዛሬ ይዘንላችሁ የቀረብነው ልዩ የሆነ የዜና ትንታኔ ነው። እንደሚታወቀው በዓለም ላይ የቻይናና የአሜሪካ የንግድ ልውውጥ በተመለከተ ከፍተኛ ጡዘት ላይ ደርሷል። ይህም በተመለከተ ከስር እስከ መሰረቱ ትንታኔ ይዘን ቀርበናል። እስከ መጨረሻው መረጃ ፈጻሚ ድረስ በአብሮነት እንድትቆዩ በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ ወደ ዜና ዝርዝራችን ስንገባ ቻይናና አሜሪካ የንግድ ልውውጥ ጦርነት ወዴት ያመራል? በሁለት ታላላቅ ምጣኔ ሀብታም ሀገሮች መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለው ዝተዋል። ትራምፕ ከዛቱት ከሰዓታት በኋላ ቻይና ፍንክች እንደማትል አስታወቀች። እስከ መጨረሻው ድረስ ለመታገል ቃል ገብታለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፍን በእጥፍ የሚያደርጉ ከሆነ ከ62 በመቶ ወደ 104 በመቶ ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ቪዲዮ ጌምን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህን ተጨማሪ ታሪፎች ተግባራዊ ለማድረግ እስከ ረብ ሚያዚያ 1 2017 ዓ.ም ድረስ ቀነ ገደብ አስቀምጠዋል። ቻይና የጣለችው 34 በመቶ ታሪፍ እንድታነሳ ትራምፕ በማስፈራራት ጭምር እየጠየቁ ይገኛሉ። ቻይና ታሪፍን በብቸኝነት ታነሳለይ ብሎ ማሰብ ስህተት በማለት ዘ ኮንፍረንስ ቦርድ የተሰኘው የምርመራ ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት ኤልፈርድ ሞንቱፋር ሄሩ ይናገራሉ። አክለውም ይህ ሁኔታ ቻይናን ደካማ አድርጎ ከመሳል በተጨማሪም አሜሪካ መያዣ የሚሆንና የበለጠ እንድትጠይቅ የሚያስችል አቅም ይሰጣታል። በአሁኑ ወቅት ረዘም ወዳለ የምጣኔ ሀብት ቀውስ ሊያመራ የሚችል ችግር ላይ ደርሰናል ይላሉ። ትራምፕ ከመቶ በላይ የሚሆን ሀገራት ላይ የጣሉት ታሪፍ ተከትሎ የዓለም የአክሲዮን ገበያ አሽቆልቁሏል፣ ተሽመርምዷል በተለይ የእስያ አክሲዮን ገበያ በ10 ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን ማክሰኞ መጋቢት 30 2017 ዓ ም በተወሰነ መጠን አገግሟል። ትራምፕ ባለፉት ሳምንታት የጣሉትን ታሪፍ ተከትሎ ቻይና 34 በመቶ ታሪፍ በመጣል አጸፋ መልስ መልሳለች። ትራምፕ ቻይና የጣለችው ታሪፍ የማታነሳ ከሆነ አሉ፣ 50 በመቶ ተጨማሪ ታሪፍ በመጣል የበለጠ አጸፋዊ እርምጃ ወስዳለው ሲሉም በአጽንኦት ከወዱ ዝተዋል። ምን ይፈጠር ይሆን? በአሁኑ ወቅት የዓለም የንግድ ሁኔታና ገበያ አጠራጣሪ ሁኔታ ውስጥ ገብቷል። ትራምፕ የጣሉት ታሪፍ ረቡዕ ተግባራዊ መሆን ይጀምራል። በርካታ የኤስያ ምጣኔ ሀብት በዚህ ታሪፍ ይመታሉ፣ ይሽመደመዳሉ፣ ያሽቆለቁላሉ። ቻይና ላይ የተጣለው ታሪፍ ወደ 54 በመቶ ከፍ የሚል ሲሆን ቬየትናም 46 በመቶ እንዲሁም ካምቦዲያን 49 በመቶ ታሪፍ ይጠብቃቸዋል። የምጣኔ ሀብት ባለሙያዎች ሁኔታዎችን እየሄዱበት ያለው ፍጥነት አስጨንቋቸዋል። መንግሥታትና ገበያዎች፣ ባለሀብቶችና ሌሎች ባለድርሻ አካላት ሁኔታዎችን ለማስተካከል ሆነም ለየት ላለ ዓለም አቀፋ ኢኮኖሚ ለመዘጋጀት ጊዜ አላገኙም፣ ለመተንበይም ተቸግረዋል። ቻይና ለመጀመሪያ ዙር የትራምፕ ታሪፍ በተወሰኑ የአሜሪካ ምርቶ ላይ አጸፋዊ ታሪፍ ወይም ሪሲፕሮካል ታሪፍ በመጣል ምላሽ ሰጥታለች። በተጨማሪም ብርቅዬ የብረት ማዕድና ላይ የውጭ ንግድ ቁጥጥር እንዲሁም ጎግልን ጨምሮ በአሜሪካ ተቋማት ላይ ገበያውን በበላይነት የመቆጣጠር ሁኔታ ምርመራ ከፍታለች። ከዚህም በተጨማሪም ጠንካራ ያሉ እርምጃዎች እየወሰደች ትገኛለች። ቻይና የመገባበያ ገንዘቧን ዩዋን እንዲዳከም ያደረገች ሲሆን፣ ይህ የውጭ ንግዷን የበለጠ ሳቢ ያደርገዋል። ከመንግስት ጋር ግንኙነት ያላቸው ኢንተርፕራይዞች ወይም የግል የሥራ ፈጠራ ገበያዎች ለማረጋጋት በሚመስል መልኩ አክሲዮኖችን እየገዙ ነው። ቻይናና አሜሪካ ከፍተኛ ምርቶችን በመላክ በቀዳሚነት ተቀምጠዋል። ለቻይናም የአሜሪካ ገበያ ትልቁ ስፍራ አለው። በአሁኑ ወቅት ቀውሱን መሸከም የሚችለው ማን ነው የሚለው ጨዋታ ነው እያየን ያለ ነው። በየትኛው በኩል ነው የሚያተርፍ የለም ይላሉ። በፒንስበርግ ዩኒቨርሲቲ ኢንስቲትዩት የአሜሪካ ቻይና የንግድ ባለሙያ ሜሪ ላቭሬቭ የምጣኔ ሀብቷ እንኳን ቢያሽቆለቁል ቻይና ይህንን አሜሪካ ጥቃት ነው ብላ የምታምነው ነገር ላለመቀበል የትኛውም ሁኔታ ልትቋቋም ትችላለች ይላሉ። ቻይና የውጭ ንግዷ የሚያሽቆለቁል ከሆነ ወሳኝ የሆነ የገቢ ምንጯን መጎዳቱ የማይቀር ነው። ለቻይና መጣኔ ሀብት በከፍተኛ ሁኔታ መንገዳገድ የውጭ ንግዷ ለረጅም ጊዜ ቁልፍ ሚና ተጫውቷል። አገሪቷ ምንም እንኳን ከፍተኛ የቴክኖሎጂ ማኒፋክቸሪንግ ዘርፍ እና የአገሪቱ የውስጥ ፍጆታ በመጨመር የገቢ ሁኔታዋን ለማስፋት እየሞከረ ቢሆንም የውጭ ንግዷ አሁንም መሰረታዊን ቤዚክ ነው። ቻይና ላይ የተጣሉ ታሪፎች መቼ ተጽዕኖአቸው ሊታይ ይችላል ለሚለው በቅርቡ እንደሚሆን በሃርቫርድ ኬኔዲ ስኩል የሞንሳቨር ራህሚል የንግድና የመንግስት ማዕከል ከፍተኛ ባልደረባ የሆኑት አንድሩ ኮሊኔር ያስረዳሉ። ፕሬዝዳንት ዢ ጂንፒንግ በሀገሪቱ ምጣኔ ሀብት መቀዛቀዝና ገቢ መቀነስ ምክንያት ከጊዜው ወደ ጊዜ አጣብቅኝ የሆነ ምርጫ ይገጥማቸዋል ይላሉ። ጉዳቱ ለቻይና ብቻ አይደለም። ከዚህ ሁኔታ አሜሪካም የምታጣው ነገር ቀላል የሚባል አይሆንላትም። አሜሪካ በአውሮፓኑ በ2024 ከቻይና ያስገባቸው ምርቶች 438 ቢሊዮን ዶላር እንደሆን ከአሜሪካ የንግድ ቢሮ የተገኘው መረጃ ያስረዳል። አሜሪካ ለቻይና ያደረገችው ወጭ ንግድ ደግሞ 143 ቢሊዮን ዶላር ነው። ይህ ማለት አሜሪካ ከቻይና ጋር የምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ወይም ትሬድ ዲፊሲት ይገጥሞታል ማለት ነው። አሜሪካ ከቻይና የምታስገባቸው ምርቶች በአጭር ጊዜ ከየትኛውም ሀገር በሚገኙ ምርቶች እንደምትተካቸው ግልጽ አይደለም። ሁለቱ ሀገራት በምጣኔ ሀብት ረገድ በብዛት መንገዶች የተሳሰሩ ናቸው። በብዙም የተጣመሩ ናቸው። በሁለት ሀገራ መካከል ከፍተኛ መጠን ያለው ኢንቨስትመንት፣ የዲጂታል ንግድ እንዲሁም የመረጃ ልውውጥ አላቸው ሲሉ የሚናገሩት ደግሞ የሲንጋፖሩ የሂንሽን ፋውንዴሽን የንግድ ኃላፊ የሆኑት ዲቦራ ኤልሳምስ ናቸው። ታሪፍ መጣል የሚቻለው ለተወሰነ ጊዜ ብቻ ነው። ነገር ግን ሁለቱም ሀገራት አንዱን አንዱን የሚጎዳበት ሌሎች መንገዶች አላቸው። ምናልባት ነገሮቹ ሊከፉ ይችሉ ይሆናል። ሊከፉ የሚችሉበት ብዙ መንገዶች አሉ ሲሉ ያክላሉ። ቻይናና ወደ አሜሪካ የምትልካቸው ምርቶች ወደየት ትልካቸዋል የሚለው ለማየት የቀረው ዓለም እየጠበቀ በጉጉት እያየ ነው። ምናልባት እንደ ደቡብ ምስራቅ እስያ ወዳሉ ገበያዎች ሊሄዱ እንደሚችሉ ዲቦራ ያስረዳሉ። ሆኖም እንደዚህ ሀገራት ከተጣለባቸው ታሪፍ ጋር በተያዙ ምርቶች የት መሸጥ እንዳለባቸው እያጤኑ ይገኛሉ ይገኛል ይላሉ። በተለይ ዓለም ውስጥ ነን ያሉ ጨለማ ባለ ሁኔታ ውስጥ ነው ያሉት። በትራምፕ የመጀመሪያ ሥልጣን ዘመን በነበረው የሁለቱ ሀገራት የንግድ ጦርነት ድርድሮች ነበሩ። ሆኖም በአሁኑ ወቅት ነገሮች ከዚህ በኋላ ወደ ወዴት ሊያመሩ እንደሚችሉ ለመተንበይ በጣም ከባድ ነው የሚሉት ብሎይ ኢንስቲትዩት የምጣኔ ሀብት ባለሙያ የሆኑት ሮናልድ ራጅ ናቸው። ቻይና ለአሜሪካ ታሪፍ የአጸፋ ምላሽ የሚሆን በርካታ መሳሪያዎች በእጇ ላይ እንዳለ ሮናልድ ያስረዳሉ። ሮናልድ ከሚጠቅሱት መካከል የመገበያ ገንዘቧን የበለጠ ማዳከም ወይም በገበያ ያሉ የአሜሪካ ኩባንያዎች ልታዳክማቸው ትችላለች። ሆኖም አንዳንድ ባለሙያዎች አሜሪካና ቻይና በተናጠል ውይይት ሊያደርጉ እንደሚችሉ ያምናሉ። ትራምፕ ወደ ስልጣን ከተመለሱ በኋላ በፕሬዝዳንት ጂሽንፒንግ ጋር አልተነጋገሩም። ቻይና በበኩሏ ለመነጋገር ፍቃደኛ መሆኑን ደጋግማ ትገልጻለች። ሌሎች ግን በሁኔታው ላይ ብዙ ተስፋ የላቸውም። አሜሪካ አለሽ ብላ የምታስበው ጥንካሬ ከእውነታው በላይ ይመስለኛል ይላሉ ዲቦራ ትራምፕ የአሜሪካ ገበያ በጣም አዋጭ በመሆኑ ቻይና ወይም የትኛውም ሀገር ውሎ አድሮ ይቀበለ ብሎ የሚያምኑት ነገር በሳቸው አጠራጣሪ ነው። ይህ እንዴት ይቋጫል? ማንም አያውቅም። የሚሉት ዲቦራ አክለውም ፍጥነቱና የተፈጠረው ውጥረት በእውነት አሳስቦኛል። መጪው ጊዜ በጣም ፈታኝ ነው። አደጋው እንዲሁም በከባዱ ሁኔታ የከፋ ነው ሲሉ ጽሁፋቸውን ይቋጫሉ።